ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ይህ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የብዙሃን መገናኛ ስርጭት አገልግሎት ድርጅት ኢኦቲሲ ቲቪ ወደ እናንተ የሚቀርበው ዜና ቤተ ክርስቲያን ነው። ከዜናዎቹ ጋር አቤል አሰፋ አብሬያችሁ ቆያለሁ። አብራችሁን ኑ። በኦሪየንታል አብያተ ክርስቲያናት መካከል ያለውን ህብረት ለማጠናከር በጀርመን በርሊን ከተማ የአሃት አብያተ ክርስቲያናት ጉባኤ መካሄዱን ብፁዕ አቡነ ዲዮናሲዮስ የምስራቅ ጎጃምና የጀርመን አህጉረ ስብከት ሊቀጳጳስ ገለጹ። መጋቤ ምስጢር ሳህሉ አድማሱ የአሃት አብያተ ክርስቲያናት አንድነትን ለማጠናከር በማሰብ በጀርመን በርሊን ከተማ ለሶስት ቀናት የተዘጋጀው የጋራ ጉባኤ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት የኢትዮጵያ ሊቀጳጳስ ዘአክሱም ወጬጌ ዘመንበረ ተክለ ሃይማኖትን ጨምሮ የአሃት አብያተ ክርስቲያናት ቅዱሳን ፓትርያርኮች የተጋበዙበት መሆኑን ብፁዕ አቡነ ዲዮናሲዮስ የምስራቅ ጎጃምና የጀርመን አይጉረ ስብከት ሊቀ ጳጳስ ለዜና ቤተ ክርስቲያን ዝግጅት ክፍል በስልክ ባደረሱ መረጃ አብራርተዋል። የእህት አብያተ ክርስቲያናት ጉባኤ በጀርመን የሚካሄድ መሆኑን በስዕልም በጽሁፍም ትንሽ ትንሽ ፍንጭ አግኝተናልና እንደው ስለዚህ የብፁዕነትዎን ማብራሪያ ፈልገን ነበረ። እንግዲህ ጉባኤ የተዘጋጀው በጀርመን ወንጌላዊት ቤተክርስቲያን ነው። ጉባኤው እንግዲህ የተዘጋጀው ለሦስት ቀናት ነው። ከትናንትና ጀምሮ እስከ ነገ አርብ ድረስ የሚቀጥል ነው። በዚህ ጉባኤ ላይ የጀርመን ወንጌላዊት ቤተክርስቲያን የጋበዘቻቸው ሁሉንም የኦርየንታላ ቤተክርስቲያናት አባቶችን፣ ፓትሪያርኮችን ነበረ። በዚህ ግን የተገኙት አሁን የሕንድ ማላንካራ ኦርቶዶክስ ቤተክርስቲያን ፓትሪያርክ ናቸው። እሳቸው ሌሎቹ በሊቃነ ጳጳሳት ደረጃ ተወክለዋል። ቅዱስ ብጽ ቅዱስ አቡነ ማቴያስ ቀዳማዊ ፓትሪያርክ ርዕሰ ሊቀን አባሳት እዚ የኢትዮጵያ ሊቀ አባት ዘአክሱም ውጭ የዘመን በረ ተክል ሃይማኖትም ተጋብዘው ነበረ። ነገር ግን ያው ጊዜው የሱባኤና እንዲሁም ደግሞ ሌላ የቤተ የቤተክርስቲያን ጉዳይ ስለገጠመ ወደዚህ መምጣት አልቻሉም። እንግዲህ ያው እኔ እንድወከል ያው ተጽፈልኝ ነው ወደ እዚህ የመጣሁት ማለት ነው። ጉባኤው በዓመት አንድ ጊዜ የሚካሄድ መሆኑን የገለጹት ብፁዕነታቸው ዋና ዓላማው በጀርመን ሀገር ስላለው ወቅታዊ ሁኔታ የሚዳስስ ሲሆን በጉባኤው ጥናታዊ ጽሑፎችም እንደሚቀርቡ ተናግረዋል። ስብሰባው ዋና ዓላማ የጀርመን ወንጌላዊት ቤተ ክርስቲያን በዓመት አንድ ጊዜ በጀርመን ውስጥ የሚገኙ የኦሪንታል ቤተ ክርስቲያናት ሊቃነ ጳጳሳትን ሰብስባ በሀገራቸው ስላለ ሁኔታ እና በተለይ ደግሞ እዚህም ባለንበት ቦታ ያሉ ሁኔታዎችን አንስተን እርስ በርሳችን እንነጋገራለን። ይህ ግን የተለየ የሚያደርገው የሁሉም የኦሬንታል ቤተክርስቲያናት መሪዎች እንዲገኙ ጥሪ ተደርጎ ጊዜውም ረዘም ላለ ለሶስት ቀን፣ ያኛው አንድ ቀን ነው የሚፈጀው። ለሶስት ቀን የሚደረግ ጉባኤ ነው። እና በዋናነት በዚህ ጉባኤ ላይ አንደኛ በጀርመን ወንጌላዊት ቤተክርስቲያን እና በኦሪየንታል አብያተ ክርስቲያናት መካከል ያለውን ግንኙነት ስለማጠናከር፣ ሌላውና እና ብዙ ጊዜ ደግሞ የተሰጠው በውጭ ያሉ የአብያተ ክርስቲያናቱ ልጆች ለእናት ቤተክርስቲያናቸው የሚያደርጉት አስተዋጽኦ ምንድን ነው? ጠቀሚያታቸው ምንድን ነው? የሚለውን በስፋት በርዕስነት የተመረጠ ነው። እንግዲህ በዚህ ጉዳይ ላይም የህንዱ ፓትሪያርክ እና ከህንድ የመጡ ሌላ አንድ ምሁር በዚህ ዙሪያ ላይ ሰፊ ትንተና ሰጥተዋል። በዚያ ላይ ውይይት ስናደርግ ነው የቆየን። በዚህ ጉባኤ ላይ እንግዲህ ከአብያተ ክርስቲያናት መሪዎች በተጨማሪ ማለት በዚህም በጀርመን የሚገኙ የኦሪንታል አብያተ ክርስቲያናት ሊቃነ እንዲሁም ደግሞ የጀርመን ወንጌላዊት ቤተክርስቲያን የስራ ኃላፊዎች እንዲሁም የካቶሊክ፣ የምስራቅ ኦርቶዶክስ ተወካዮች ከመኝታቸው በተጨማሪ በተለይ በኦሪየንታል አብያተ ክርስቲያናት ላይ ጥናት የሚያደርጉ በተለያየ በተለያዩ የትምህርት ተቋማት የሚገኙ ምሁራንም ተገኝተዋል። በጀርመን ሀገር የአብያተ ክርስቲያናት ህብረት እየተጠናከረ የሚገኝ መሆኑን የገለጹት ብፁዕ አቡነ ዲዮናሲዎስ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ከህብረቱ ጋር በአባልነት የምትሳተፍ መሆኗን ብፁዕነታቸው ጨምረው ገልጸዋል። አብያተ ክርስቲያናት ህብረት ስንል በተለይ በጀርመን ደረጃ እንግዲህ ሰባ አምስት ዓመቱን ያከበረ አ የጀርመን አብያተ ክርስቲያናት ምክር ቤት የሚባል የደብሊዩ ሲ ሲ ቅርንጫፍ ማለት ነው እዚህ አለ በዚህ ምክር ቤት ውስጥ ያው ቤተክርስቲያናችንም አባል ናት ሁሉም የኦሪንታላዊ ቤተክርስቲያናት አባላት ናቸው እንግዲህ በዚያ ብዙ ምክክር ይደረጋል ምናልባትም ደግሞ አብያተክርስቲያናቱ ያለባቸውን ችግር እያነሱ መፍትሄ የሚሰጥበት መንገድ አለ ከዚያ በተረፈ ግን የኦሪንታላዊ ቤተክርስቲያናትን እርስ በእርሳቸው ለመገናኘት ግንኙነት ጀምረናል። በሊቃነ ጳጳሳት ደረጃ ማለት ነው። በጀርመን ደረጃ እንደውም ከዚያ አልፎ በአውሮፓ ኦሪንታላ ቤተክርስቲያናት ምክር ቤት የሚልን እንግዲህ እንዲኖረን እንቅስቃሴ ተጀምሯል። እንግዲህ ምናልባት ወደፊት ያው በየሀገራቱ ያሉ ቅዱስ ሲኖዶስ ተጠይቆ ፈቃደኛ ሊሆን ከሆነ ወይም ደግሞ ወይም ቀጥሉ ሲል የሚከተል ይሆናል። የሰሜን ወሎ ሀገረ ስብከት በቡግና ወረዳ የምግብ እጥረት ላጋጠማቸው ችግረኞች ከአምስት ሚሊዮን ብር በላይ ወጪ በማድረግ ሰብአዊ ድጋፍ ማድረጉን ገለጸ። መምህር ጌታቸው በቀለ ተጨማሪ አለው። መጋቢት 18 ቀን 2017 ዓ.ም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሰሜን ወሎ ሀገረ ስብከት በጎ አድራጊዎችን በማስተባበር በቡግና ወረዳ ለተቸገሩ ወገኖች ከ5 ሚሊዮን 300 ሺህ ብር በላይ ወጪ የተደረገበት የምግብ እህል ድጋፍ አደረገ። ብፁዕ አቡነ ኤርሚያስ የሰሜን ወሎ ሀገር ስብከት ሊቀጳጳስ እንደተናገሩት የሰሜኑ ጦርነት ከተጀመረ ጊዜ ጀምሮ አሁንም ባለው ግጭት ምክንያት በምግብ፣ በመድኃኒት በሕክምና ጡት የተጎዱ ሀብት ንብረታቸውን ላጡትና በጃራ ከ10 ሺህ በላይ ለተፈናቀሉ ወገኖቻችን ምዕመናንን በማስተባበር እገዛ ማድረጋቸውን ገልጸዋል። ብፁዕነታቸው አያይዘውም በአሁኑ ወቅት በቡግና ወረዳ ከፍተኛ የምግብ እጥረት ችግር እንደተከሰተባቸው በአልሚ ምግብ እጦትም ህጻናትን በሞት እንዳጣናቸው ይታወቃል። ከተለያዩ ወገኖች እርዳታ አሰባስበን በመስጠትም በጤና ጣቢያ የሚገኙ እናቶችን፣ ህጻናትን አጽናንተን አረጋግተን መጥተናል ብለዋል። በጃራ ከአስር ሺህ በላይ ወገኖቻችን ተፈናቅለው መቀመጣቸው ይታወቃል። ለነሱም ከተለያዩ ወገኖች በመነጋገር፣ በማስተባበር በየጊዜው ማለት ይቻላል ባይጠቅማቸውም ድጋፍ ማድረጉ የሚታወቅ ነው። አሁን ደግሞ ያው ከታኅሣሥ ጀምሮ በነበረን መረጃ በዞናችን በቡግና ወረዳ ያሉ ወገኖቻችን የምግብ እጥረት እንደተከሰተባቸው ይልቁንም አልሚ ምግብ በማጣት ሕፃናት በሞት እንዳጣናቸው ይታወቃል። የሞት አፋፍ ላይም እንደነበሩ ይታወቃል። ለነሱ ከልደት በፊት ከተለያዩ ወገኖቻችን ያገኘነውን እርዳታ አሰባስበን ወስደን ከመስጠት ባሻገር ባሉበት ጤና ጣቢያ ዙረን ተዛዙረን የተወሰኑትን እናቶች፣ ህፃናት አጽናንተን አረጋግተን መጥተናል። ብፁዕነታቸው እንደተናገሩት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የኢየሩሳሌም ገዳማት ማኅበር በሀገር አሜሪካ የደብረ ምጥማቅ ቅዱስ ሚካኤል ወድንግል ማርያም ደብረ ሰላም ቅዱስ ገብርኤል ወቅድስት አርሴማ ቤተ ክርስቲያን በሶፎልስ ሳውዝ ዳኮታ የአማራ ኮሚኒቲ ልሳነ ተዋሕዶ ሚዲያ እና ደጉ ሳምራዊ እንዲሁም አርቲስት አማኑ ቢሰጠኝ አስተባብረው በላኩት ብር 5 ሚሊዮን 300 ሺህ ብር 130 ኩንታል የምግብ እህል በመግዛት መጋቢት 14 ቀን 2017 ዓ ም ለተጎጂዎች ማድረስ ተችሏል በማለት ገልጸዋል። ይህንን ድጋፍ ያገኘ ነው። በቅድስት ሀገር እስራኤል ምድረ እስራኤል የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ገዳማት በውስጣቸው ካሉ ምእመናን የቤተ ክርስቲያናችን አባል ካልሆኑም የተለያዩ ወገኖቻችን ተሰብስቦ የተላከልን ብር ነው። በአውስትራሊያ ሀገር የሚኖሩ ወንድማችን ሊቀትጓህን ገብረ መድኅን በመካከለኛው ምስራቅ የሚኖር ደግሞ ኮሜዲያን ወንድማችን አማኑ ቢሰጠኝ በአሜሪካ ደግሞ በቀሲስ ወንድም አገኝ አማካኝነት ከደብረ ምሕረት ቅዱስ ሚካኤል እና ወድንግል ማርያም እንዲሁም ከደብረ ሰላም ቅዱስ ገብርኤል ወቅድስት አርሴማ አብያተ ክርስቲያናት የተሰበሰበ በሶፎልስ ሳውዝ ዳኮታ ከአማራ ኮሚኒቲ እንደዚሁ የተሰበሰበ ገንዘብ ነው። አሁን አንድ ሺህ ሰላሳ ኩንታል እህል የገዛንበት እስከ ማስጫኛው የተለያዩ ወጪዎችን ጨምሮ ማለት ነው። ይህን አድርሰን ወጥተናል። በቅርቡም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የልማትና ክርስቲያናዊ ተራድኦ ኮሚሽን ከ16 ሚሊዮን ብር በላይ ለቡግና ወረዳ እርዳታ እንዳገኝ ተነግሮናል ያሉት ብፁዕነታቸው ወደፊትም ሌሎችን ድርጅቶች በማስተባበር የተቸገሩ ወገኖችን ለመርዳት ስራችን አጠናክረን ቀጥላለን ብለዋል። በቅርቡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ክርስቲያናዊ ተራድኦ ልማት ኮሚሽን ከአስራ ስድስት ሚሊየን ብር በላይ ለቡግና ወረዳ እርዳታ እንዳገኘልን ተነግሮናል። እግዚአብሔር ቢፈቅድ በሚያዝያ ወርህ ጀምሮ በተከታታይ ለአራት ወራት ያህል እነሱን በማገልገል ኮሚሽኑ እዛ ላይ አገልግሎት ይሰጣል። ብፁነታቸው ሀገር ስብከቱ ያስተላለፈውን የሕይወት አድን ጥሪ በመቀበል ድጋፍ ያደረጉ በሀገር ውስጥና በውጭ የሚገኙ በጎ አድራጊዎችን ምዕመናንን አመስግነዋል። በመጨረሻም በቆላማ ወረዳዎች አካባቢዎች የአልሚ ምግብ እጥረት በመከሰቱ ብዙ ሕፃናት በችግር ላይ መሆናቸውን ጠቁመው በሀገር ስብከት ውስጥ የተፈናቃዮችና የተቸገሩ ወገኖቻችን ቁጥር እየጨመረ በመምጣቱ በጎ አድራጊዎች ሰብአዊ ድጋፋቸውን አጠናክረው እንዲቀጥሉም ብፁነታቸው አባታዊ ጥሪ አስተላልፈዋል። ወገኖቻችን በጣም በችግር ላይ ነው ያሉት ለጊዜው ከሆላንድ ሀገር እህታችን ወይዘሮ ሃይማኖት በላይ ያስተባበረችልን እና ከሀገረ ስብከታችንም ጨምረን የንጽህና መጠበቂያ ማለት የእናቶች በጥቅሉ የሴቶች ህጻናት መጠበቂያ እና እንደዚሁም ደግሞ ዱቄት አንድ ሚሊየን ብር ወጪ የተደረገበት አድርሰን አጽናንተን መጥተናል። ያሉበት ሁኔታ በጣም አደገኛ ሁኔታ ነው። ምንም ምን የሚቀመስ ነገር የለም። መጋዘኑን ማየት ችለናል። ምንም ነገር በመጋዘኑ የተቀመጠ የለም እና እንደዚህ እንደዚህ በችግር ላይ ያሉ ወገኖቻችን በዞናችን ላይ ቁጥራቸው ከጊዜ ወደ ጊዜ እየጨመረ መጥቷል አሁን ተጨማሪም ደግሞ አሁን የምንሰማው በተለያዩ ወረዳዎች ቆላማ አካባቢዎች የአለም የምግብ እጥረት በመከሰቱ ብዙ ህጻናት በችግር ላይ መሆናቸውንም ተጨማሪ መረጃ እያገኘን ነው እና እነዚህን ሁሉ ያጠግባል ብለን ባናስብም ዝሮ ዝሮ እኛ ለሁሉም የሰው ልጆች ወገኖቻችን በዚህ ችግር ላይ መሆናቸውን የማስረዳት የመንገር ግዴታ ይኖርብናል። ምላሹን ደግሞ እግዚአብሔር እንደፈቀደላቸውና እንደሰጣቸው ምእመናን ሲሰጡን ተቀብለን እናደርሳለን ብለን እናስባለን። የሰው ልጆችን ህልውና ለማስቀጠል ስነ ምግባርን መጠበቅ መሰረታዊ ጉዳይ ነው ሲሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙሃን መገናኛ ስርጭት ዋና ስራ አስኪያጅ ቀሲስ ዶክተር መዝገቡ ካሳ ገለጹ። መምህር መዝገቡ ጌታቸው ተከታዩን ዘገባ አሰናድተዋል። ሰውን በመልኩና ምሳሌው ከፍጥረታት አልኮ የፈጠረው እግዚአብሔር ሰው በእውነት ይኖር ዘንድ እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ ከሚለው አምላካዊ ትእዛዝ ጋር ነው። ፍጥረታት በበዛው የተፈጠሩበትን ዓላማ ጠብቀው ሲኖሩ ሰው ግን ከተፈጠረበት ዓላማ ውጭ በመሆን ከእንስሳት ባነሰ ግብር ማንነቱን የሚያሳይበት ደረጃ ላይ ከደረሰ ውሎ አድረዋል። ሰውን በሰላምና ጽድቅ እንዲኖር የሚያስችለው ለሰው የተሰጠው ስነ ምግባር ትርጉሙ ምን እንደሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ብዙሃን መገናኛውና ስራ አስኪያጅ የሞራል ፊሎዞፊ ምሁሩ ቀሲስ ዶክተር መዝገቡ ካሳ ይሄን ተናገሩ። የሰው ልጅን ግለሰባዊ ማንነት ቤተሰባዊ ህይወት፣ ማህበራዊ ግንኙነትን እንዲሁም በተቋማት በድርጅቶች ውስጥ የሚኖሩ የስራ መስተጋብሮችን ጤናማ፣ ሰላማዊ እና ደግሞ አላማውን ማሳካት የሚችል አይነት መንገድ እንዲኖር የሚያመቻቸው አየሩን፣ አውዱን መልክና መስመር የሚያስይዘው ስነ ምግባር ነው። ስነ ምግባር ማለት ራሱ የቃሉ ትርጉም እንደሚያስረዳው መልካም ምግባር ወይንም የተዋበ ምግባር ወይንም በጎ ምግባር ማለት ነው። ወይንም ደግሞ ሰዎች በሚያደርጓቸው ድርጊቶች እውነተኛ ማንነታቸው የሚታይበት እና የስራቸውን ትክክለኝነት የሰዎቹንም ጭምር ስብና ማየት የምንችልበት ድርጊት ነው። ስነ ምግባር ማለት ሁለት ነገር ነው የሚያመለክተው። ስነ ምግባር ስንል ስነ ምግባር አንድ ሰው ስነ ምግባራዊ ነው ስንል ሰውየው ራሱ ታማኝ ነው፣ መልካም ሰው ነው፣ በጎ ሰው ነው ማለታችን ነው። ሁለተኛው ደግሞ እንደ ሰብእና ያለው መልካምነትንና በሚሰራቸውና በሚያደርጋቸው ድርጊቶች ደግሞ ጥሩነትና ትክክለኝነትን የምንናገርበት ማለት ነው። ስለዚህ አንድ ሰው ስነ ምግባራዊ ነው ስንል በጎ ስብዕና ያለው ነው ወይንም ጥሩ አመለካከት ቀና አእምሮ ያለው ነው ማለታችን ነው። ይሄ አይነቱ ማንነት በተግባር ሲገለጽ የሚታይ ማለት ነው እንደ እንደ እንደ አይዲዮሎጂ ሀሳባዊ ወይንም ደግሞ አመለካከት ሳይሆን ድርጊት ነው፣ በስራ የሚታይ በጎነት የሚታይ ነው፣ በጎነት የሚደረግ ነው እና። ሰው በሚኖረው ግንኙነት ውስጥ የሚታይ በጎ አመለካከት፣ በጎ ድርጊት ወይም ደግሞ መልካም ስራ ብለን የምንተረጉመው ነው። ከቃሉ ትርጉም እንደው ባጭሩ ለማየት የሰው ልጆች አብሮ መኖር እንዲችሉ ሁለት መሰረታዊ ጉዳዮች ያሉ ሲሆኑ ከሁለቱ ስነ ምግባር የበለጠ እንደሆነም አክለው ተናግረዋል። ሁለት ነገሮች ናቸው ሰዎችን አብሮ ለመኖር የሚያስችሏቸው ነገሮች፣ አንዱ ስነ ምግባር ነው። ሁለተኛው ህግ ነው። ህግ የመጣው ሰው ስነ ምግባራዊ መሆን ስላልቻለ ነው። ሕግ ተግባራዊ የሚያደርገው ሰዎች ልቦና ውስጥ ያለውን ትክክለኝነትና ፍትሕነትን ወደ ውስጣቸው ገብተው እንዲመለከቱ በኃይል የሚያስገድድ ወይም ደግሞ በቅጣት ወይም በሚወሰዱ እርምጃዎች ወደ ልቡናው ወደ ራሱ ገብቶ ትክክለኛ ነገሮችን እንዲያዳምጥ የሚገደድበት ስርዓት ነው ሕግ። ነገር ግን ወደ ህግ ከመሄድ በፊት ሰው ራሱ ሰው እንደመሆኑ መጠን ለራሱ ለህሊናው፣ ለውስጡ ቅርብ መሆን አለበት፣ ውስጡን ማዳመጥ አለበት ብለን ነው የምናስበው። ስለዚህ በህግ ሁሉም ነገር መፈታት ስለማይችል ከመስመር የወጡ እጅግ በጣም ወደ ወንጀል የደረሱ ነገሮች ያው በህግ ነው መስመር የሚይዙት። ግን በማህበራዊ ግንኙነት ውስጥ ግን ያሉ ጤናማ ስራዎችን ጥሩ መግባባቶችን፣ በተለይ ደግሞ አንድ የሥራ ተቋም ሊያሳጋ የሚፈልገውን ዓላማ ለማሳጋት ከህግ ይልቅ ሥነ ምግባር በጣም ይመረጣል። ምክንያቱም ህግ ሁሉንም ችግሮች አይፈታቸውም። በተለይ ማህበራዊ ግንኙነቶችን ጤናማ የሆኑ ግንኙነቶችን ህግ መስመር ላይ ያስይዛቸው ስለማይችል ሰዎች ሥነ ምግባራዊ እንዲሆኑ በራሳቸው ኃላፊነት የሚሰማቸው ምክንያቱም አንድ ሰው አደልት ከሆነ በኋላ ወይንም በእድሜ የበሰለ ጎልማሳ በሆነ ቁጥር የሚነገረው መሆን የለበት። እሱ ራሱ ህሊናውን የሚያዳምጥ ኃላፊነት የሚሰማው የስብእና ልዕልና የሚሰማው መሆን አለበት። የሥነ ምግባር መኖር ለሰው ልጆች ያለውን ጥቅምና የሥነ ምግባር አለመኖር የሚያስከትለውንም ጉዳት እንዲህ ሲሉ አክለው ገልጸዋል። ስለዚህ ሰዎች ለራሳቸው እንደ ግለሰብም እንደ ግለሰብም አንድ ሰው ሥነ ምግባራዊ ሲሆን ተከባሪ ነው፣ ታማኝ ነው፣ በማህበረሰቡ ዘንድ ተቀባይነት ነው የሚኖረው። የስብና ሙላት ጥግ መገለጫ ማንነት ስለሆነ ለሰውየውም ለራሱ ትልቅ ዋጋ እሴት ነው። ከዛ ደግሞ አልፎ እንደ ቤተሰብም፣ እንደ ማህበረሰብም፣ እንደ ተቋምም እንደ ሀገርም በሚኖረው መስተጋብር ውስጥ ሁሉ ስኬታማ እና ጤናማ ስራዎችን ለመስራት የሚያስችል የስብና መልክ ነው፣ እጅግ በጣም አስፈላጊ ነው። እና ያለ ሥነ ምግባር መኖር አይቻልም። የመጠላለፍ መንገድ ውስጥ ነው የምንገባው። የአይጥና የድመት ሩጫ ውስጥ ነው የምንገባው። ከዛ ደግሞ ሲያልፍ ደግሞ የአኒማል ኪንግደም ውስጥ ነው የምንገባው። ይሄ እርስ በርስ እየተባሉ የመኖር አንዱ አንዱን እየጨፈለቀ የሚሄድበት ብሩት ቶማስ ሆፕስ የሚናገረው ነገር አለ ያሮ ኦል አጌነስት ኦል እያለ የሚገልጸው የሰው ልጅ ሁሉ እርስ በርሱ በውስጡ ኢጎ ስለሆነ በማህበራዊ መስተጋብር ውስጥ የራሱ ፍላጎትና ጥቅም ለማሳካት ሲል የሌላውን ህልውና እየጨፈለቀ ነው የሚሄደው። ይህም እንስሳዊ ዓለም ውስጥ እንድንገባ ነው የሚያደርገን ብሎ ከሳይኮሎጂካል ኤጎይዝም አንጻር የተናገረዋለ አለ። እና ወደዛ ውስጥ ነው የምንገባው። ይሄ ደግሞ የእኛ ዓለም አይደለም፣ የሰዎች መኖሪያ ቦታ አይደለም። እና ወደ የትም የሚያደርሰን ይልቁንም የሚጎዳን እንደ ማህበረሰብም እንደ ሀገርም ደግሞ የሚያፈርሰን ስለሆነ ሰዎች ሕግን ተከትለው እንዲሰሩ በጣም ይበረታታሉ። ከሁሉ በላይ ግን ለሕሊናቸው ታምነው ስነ ምግባራዊ ሆነው በራሳቸው ኃላፊነት የሚሰማቸው ሆነው እንዲሰሩ ነው የስነ ምግባር አስተምሮ የሚነግረን የሚያሳስበን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማትና አድባራት የሚደረጉ መንፈሳዊ ጉዞዎች ፍጹም ኦርቶዶክሳዊ ስነ ምግባርን የተላበሱ ሊሆን እንደሚገባ ተጠቆመ። ለዝርዝሩ ያረካል አድማሱ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምእምናን ወደ ልዩ ልዩ ገዳማትና አድባራት በረከት ለማግኘት መንፈሳዊ ጉዞዎችን ያደርጋሉ። በእነኝህ መንፈሳዊ ጉዞዎች ታዲያ ከመንፈሳዊነት የራቁ ሁነቶች እንደሚስተዋሉ ነው። በመንበረ ፓትርያሪክ ጠቅላይ ቤተ ክህነት የማኅበራት ማደራጃ ምዝገባ ክትትልና ቁጥጥር መምሪያ ምክትል ኃላፊ የሆኑት ሊቀ ሕሩያን ሽመልስ የሚያነሱት ስውራን አባቶች ያሉበት ነው። በተለይ ገዳማ ስንሄድ እና መጮህ ሌላ እዚህ ከተማ ውስጥ የምናየው እንዳውም አንዳንዶች እዚህ የሚያደርጉትን ነው የሚሉት። እና ተይዞ የሚካሄደውስ ነገር ምንድን ነው ምንለው? ቆሎ ይያዛል ለዕለት የሚቀመስ ነገር ዳቦ እንደዚህ እንደዚህ ከአገልግሎት በኋላ የሚቀመሱ ነገሮች ይያዛሉ። ግን የሚያሰክሩ መጠጦች ወይም ለድሎት የሚሆኑ እዚህ ያሉ ነገሮች ተይዞ አይኬዱም። ሰው አለባበሱም ማስተካከል አለበት። ተገላልጦ መሄድ የለበትም ወንድም ሴቱም እንደገና፣ የጸሎት መጽሐፍ ይዞ መጸለይ ያለበት እዚህ ቤታችን እንደምንተኛው መንፈሳዊ ጉዞ ሄደን መተኛት የለብንም። ከአገልግሎቱ የሚለዩ ሰዎች ልክ እዚህ እንደሚያደርጉት እዛ ሄደውም ቤተ ክርስቲያን ከሌሊቱም ከሰዓታቱም ወይም ከማህሌቱ አገልግሎት ተለይተው ውጪ ለፈተና በሚያጋልጥ አይነት መልኩ ሴቱም ወንዱም አንድ ላይ ይቀመጣል። ወደ ገዳማትና አድባራት መንፈሳዊ ተጓዦችን ይዘው የሚሄዱ ማህበራት ላይ ደግሞ ኦርቶዶክሳዊ ሥነ ምግባር ያልተላበሱ ልምምዶች መስተዋላቸው ሌላው አሁናዊ የመንፈሳዊ ጉዞዎች ችግር ሆኖ ተነስቷል። ቅዱሳት ስዕላትን በተለይ ስዕል አድህን ወይም ቤታችንን ጨረታ ያደርጋሉ። ዳቦውም ሊጫረት ይችላል። ገቢ ለማድረግ ነው፣ ለቤተ ክርስቲያን ስራ ነው ይባላል። አሉ እንደዚህ የሚያደርጉ ከዚህ በፊት ከድሮ ጀምሮ ከቀድሞ ጀምሮ። ግን ይሄ ህሳቤ በአንዳንድ የጉዞ አላማ ባልገባቸው ሰዎች ወደ ሌላ አቅጣጫ እየሄደ ያለበት ሁኔታ አለ ያ ወደ ሌላ አቅጣጫ የሚሄደበት ሌላው የሰራውን ደሞ እኔም ልስራው የሚል አንዱ ጋር ጨረታ ተደረገ ማለት ሁሌም ይደረጋል ማለት የማይሆንበት ሁኔታ ስላለ ይሄ ነገር መታየት አለበት። ጉዞ ማድረግን ገንዘብ ማግኛ የሚያደርጉ ሰዎች አሉ። አሁን ማኔጅ የማያደርጉትን ማለት መቆጣጠር የማይችሉትን ያህል መኪና አስር ሃያ መኪና ህዝብ እንሰበስባለን፣ ጉዞ አዘጋጅተናል ይላሉ ሰዎች በዛ ያዘጋጁና መኪና ውስጥ መኪና ውስጥ ያለው ሰው አንደኛ የሚሄደው ሰው መታወቅ መቻል አለበት። ሁለተኛ ቃለ እግዚአብሔር መስማት መቻል አለበት። የእግዚአብሔርን ቃል እየተማረ ወይም ደግሞ ስለሚሄድበት ቦታ ታሪክ መልካም ነገር ሰምቶ ነው መምጣት መቻል አለበት። መንፈሳዊ ጉዞዎች ላይ የሚስተዋሉ ችግሮችን በዘላቂነት ለመፍታት በመንበረ ፓትርያርክ ጠቅላይ ቤተ ክህነት የማኅበራት ማደራጃ ምዝገባ፣ ክትትልና ቁጥጥር መምሪያ በርካታ ስራዎችን እያከናወነ መሆኑም ተገልጿል። ለእለቱ ያሰናዳናቸው ዜናዎች እነዚህ ነበሩ። ዜናዎቻችንን በሳተላይት ቴሌቪዥን በኢትዮሳትና በዲኤስቲቪ በተጨማሪም በዲጂታል ሚዲያዎቻችን በዩትዩብ እና ፌስቡክ ሃሽታግ ኢኦቲሲቲቪ እያላችሁ እንድትከታተሉ እንጋብዛለን። ዜናዎቻችንን በዚህ አበቃን። ከቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን መርሃ ግብራት ጋር አብራችሁ ቆዩ።